እንደምን አላችሁ ተመልካቾቻችን፣ የምንገኘው ስድስት ኪሎ አካባቢ ነው። አይነ ስውራን በስነ ጽሁፍ ውስጥ ምን አይነት ስፍራ አላቸው ብለን ልንመለከት ነው። ጌታቸው ጋ ነው የምንመለከተው? የስነ ጽሁፍ ባለሙያ ነው፣ የፎክሎር ባለሙያ ነው። እርሱ ጋር ቆይታ እናደርጋለን። ጌታቸው ስላገኘው ደስ ብሎኛል። ወደ ጥያቄዎቹ ሳልፍ ጥናቱ መጀመሪያ ስጀምረው ጀምሮ ያለ ለምን መረጥከው ከሚለውን ጀምረው እና እንዴት ሳይኸው ራሱ ጥናቱ እንዴት አየው ሊትሬቸሮችን ራሱ ስነ ጽሁፎች እንዴት አያያቸው የሚለውን አንስተን እንጀምር እስኪ። በየትኛውም ዲፓርትመንት የአይነ ስውራን ተሳትፎ አነስተኛ ነው፣ እንደ ሀገር ግን ኢትዮጵያ ውስጥ ያለው አይነ ስውር ደግሞ ቁጥሩ በጣም ብዙ ነው እና ይሄ ነገር እንዴት ይሆናል በስነ ጽሁፍ ውስጥ ምን ይመስላል ብዬ ለመመርመር ነው። ሁለተኛው ያው እኔም ራሴ አይነ ስውር ስለሆንኩኝ እንዴት ነው ጉዳዩን ስ የራሴን ጉዳይ እንዴት ነው ስነ ጽሁፉ ሊያየው የሚችለው የሚለውን ጥያቄ ከነኚህ ሁለቱም ጥያቄዎች በማንሳት ነው ለማጥናት የሞከርኩት። ማንበብና ትረካን ማዳመጥ ላይ ህዋሳችሁ የነቃ ነውና በጥልቀት አንድን ነገር ግድ ብሏችሁ ስለምትመለከቱም ሊሆን ይችላል ዲቴልስ ታያላችሁ፣ ትመረምራላችሁ። እና እስኪ አይነ ስውራና ስነ ጽሁፍ ምን አይነት መዋደድና ትስስር አላቸው? እንደምን ነው ተግባቦታቸው የሚለውን ነገር አንስተን ነው አይነ ስውርና ስነ ጽሁፍ በጣም ልዩ የሆነ ትስስር አላቸው። በተለይ እንደ ግጥም እንደ ሙዚቃ በጆሮአችን በደንብ ስለምንሰማቸው ስለምናደምጣቸው። ሁለተኛ እነኚህ ደግሞ የሚገለጹት በተለይ ግጥሙ የሚገለጸው እያንዳንዱ ነገር ማስተላለፍ የሚችለው በቃላት አማካኝነት ነው። እነኚህ እኔ በመረጥኳቸው በራሪ ቅጠሎች፣ የዳንኤል ታዬ ቅዠት በሚለው ስራ ላይ የጢሞቴዎስ ልጅ በርቶሎሚዎስ፣ ወይ አዲስ አበባ ላይ ራሱ ወይ አዲስ አበባ ቦርጨቅ ላይ ደግሞ ኤሊን ድንጋይ ያለበስክ የሚል መጽሐፍ አለ። በራሪ ቅጠሎች ላይ ደግሞ እራትና መብራት፣ ምራኝና ማሙ፣ ይሄ እኔ አንተና ዝዬ እነኚህ ላይ ነበር ለማተኮር የሞከርኩትና እነኚህ መጽሐፎች ላይ፣ አምስቱም መጽሐፎች የሚያመሳስላቸው ብዙ ጉዳዮች አሉ። አንደኛው ዐይነ ሥውራኑን የቀረጹበት መንገድ፣ ስራ የላቸውም፣ ለማኞች ናቸው። ከሆነ አካባቢ ለሆነ ጉዳይ ስደት የሄዱ ለስደት የሄዱ የተዳረጉ ናቸው። እንደገና ደግሞ ባይተዋር ናቸው ለአካባቢው እዛው ላለው ነገር አጠቃላይ ለማህበረ ፖለቲካው እንዳለ ማህበራዊ ኢኮኖሚ ጉዳዮች ባይተዋር የነበሩ ናቸው። ከፋፍተን ስናያቸው እያንዳንዱ በውስጣቸው ምን አይነት መልእክትን የያዙ ናቸው እያንዳንዳቸው ስናየው፣ በዛ ውስጥ ያለው የዐይነ ሥውራን ስፍራስ እንደምን ተመልክተዋል? አንተ ስትቃኘው በትክክል አይተውታል ማለት ይቻላል? እነሱ ደራሲያኑ ምናልባት በደንብ የአይነ ስውራንን አጠቃላይ ነገር ተረድተው የጻፉት አይመስልኝም። አይነ ስውራኑን የተገለገሉባቸው የዝቅተኛው ማህበረሰብ ኑሮ ማሳያ ናቸው የሚለውን መልእክት ለማስተላለፍ ካልሆነ በቀር የአይነ ስውራንን ህይወት በጥልቀት ዳሰዋል የሚል ግኝት አላገኘሁም። እነዚያ መጽሐፎች ላይ ማለት ነው። አምስቱም ስራዎች ላይ ያሉት አይነ ስውራን መቶ በመቶ ለማኞች ናቸው። ትምህርትም የላቸውም። እንግዲህ ኢትዮጵያ ጥንት ታሪክ ያላት ሀገር ነው። በርካታ ስራዎች ከዚህ ቀደም በግዕዝም በተለያዩ ቋንቋዎች ተሰንደው የሚቀምጡ ናቸው። እዛ ውስጥ አሁን አይነ ስውራን ብርቱ ተሳትፎ ነበራቸው። እነኙኑላ እንዲህ አይነት በጎ ስራ የሰሩትን አይነ ስውራን ረስቶ ደካማ ነው ብሎ እንዴት ነው መግለጽ የሚቻለው? እንዴት ነው ለማኝ አድርጎ ሚስ ሚገለጸውስ ሁለተኛ ነገር አይነ ስውራን እያንዳንዱ ነገር ቴክኖሎጂ ከተሰጣቸው ከዛ በቴክኖሎጂ መሰረት ከሌሎች ካሌሎች ግለሰቦች ጋር መግባባት ይችላሉ። የራሳቸውን አለም መፍጠር ይችላሉ። ከሌሎች የህብረተሰብ ክፍሎች ጋር በመስራት መግባባት መስራት ይችላሉ እና እነዛን ነገሮች ረስተው። በቃ ምንም ሀሳብ የሌለው ተሰጦ የሌለው እንዴት አድርገው ነው እንደዛ ብሎ የሚገልጹት? ከእውነታው ጋር ይጋጫል። ዓለም ላይ ማንኛውም ልቦለድ የሥነ ጽሁፍ ሥራ የጋሃዱን ዓለም እውነታ የሚያሳይ ከሆነ ደግሞ በጋሃዱ ዓለም ደግሞ በስራዎቻቸው በትምህርታቸው የተሻለ ደረጃ የደረሱ አይነ ስውራን አሉ። እነሱን ረስቶ አይነ ስውር ለማኝ ነው ብሎ ድምዳሜ ማምጣት እርስ በርሱ የሚጋጭ ሀሳብ ነው እና ይህንን ማረም አለባቸው ደራሲያን እንዴት ቢሆን ይሻላል? እንዴት ቢጽፉት ይሻል ነበር? እንዴት ቢያመጡት ይሻል ነበር? እንዴት ቢገለገሉበት ይሻል ነበር? ስፍራውን እንደምን ማመቻቸት ነበረባቸው? ለምሳሌ ፕሮታጎኒስት ለማድረግ ገጸ ባህሪያን ገጸ ባህሪውን ወይም ደግሞ ገጸ ባህሪያትን በዋና አምሳል ማምጣት እንደነበረባቸው ግኝት አግኝተ ሊሆን ይችላል። ና እስኪ ከግኝቶችህ መካከል እያጣቀስክ እንዴት መጻፍ እንደነበረበት ሪከመንድ ምታረጋ። አው ያ ማንኛውም ደራሲ እንግዲህ ሲነሳ እያንዳንዱ ገጸ ባሪ ሲጽፍ ወይንም ሲስል ከዛም ከዚህም ገጣጥሞ እንደሆነ ይታወቃል። ከዛም ከዚህም ያየውን የተመለከተውን ነው ቃላትን ተጠቅሞ ሊጽፍ የሚችለው ነገር ግን ማጥናት ደግሞ ተጋቢ ነው፣ የዓይነ ስውራን ሕይወት ምን እንደሚመስል ቢያጠናው ስራውን የስራውን ኳሊቲ ከፍ ያደርገዋል። የሚሰራው ስራ በሌሎች አንባቢያን ዘንድ ቅቡልነት ያገኛል ማለት ነው። እና አሁን ኢትዮጵያ ውስጥ የአይነ ስውራን ቁጥር በጣም ብዙ ነው። ማህበረሰቦች እንዴት ነው አኗኗራቸው ብሎ ማወቅ ተገቢ ነው። አይነ ስውር ምናልባት አይኑ ሊያይ ይችላል። በአይኑ ምትክ ደግሞ ጆሮው ፈጣን ነው። በጆሮ እያንዳንዱን ነገር ሊያደረግ ይችላል። ይሰማል፣ በደንብ ያጣራል። ጆሮ ፈጣን ነው እና የአይነ ሰውራንን ህይወት በደንብ በሚገባ ዳሰው ቃኝተው በልኩ በልኩና በኑሮ ወር አጠቃላይ በሚኖርበት አውድ ስራዎቻቸውን ቢጽፉ ደራሲያን መልካም ነው። አንዳንድ ስራዎች በዚህ ዘመን የሚጻፉ ስራዎች በጣም በሚያስገርመኝ ሁኔታ አይነ ሰውራኑ ልብስ መቀየር እንደማይችሉ አድርጎ መተርጎ አደገኛ ነው። እሱ ሱላ አለበት እነኚህን ነገሮች ለማስተካከል ህይወታቸውን ቢዳስሱ መልካም ነው። ከዚህ ጋር የሚገናኝ ነገር ነው ምነግርህ ማወጋህና አይነ ስውራን ላይ በስነ ጽሁፍ ብዛም ትኩረት አለመደረጉ ምን አይነት ክፍተት አለው የሚል ነገር ነበረ። ካሁን ቀደም ያነሳውልና ምን ይጠቁማል? አለመጠናቱም ይመስለኛል አይነ ስውራንን ከማጥናት ይልቅ አይናማው ላይ የመበርታት አይናማው ላይ ማለት በተሰራው አለም ላይ መበርታት ይበዛል። እና ምን አይነት ትኩረት መሰጠት አለበት ብለህ ታስባለህ አንተ? አዎ መርሳት አደገኛ ነገር ነው። እንግዲህ አንድ ደራሲ ከማናችንም ቀድሞ የማህበረሰቡን ኑሮ ማሳየት አለበት። ከማናችንም ቀድሞ ለውበት፣ ለመሳሰሉት ነገሮች ገጠመኞችን ለማካፈል ደራሲያን ቅርብ ናቸው ከሌሎቻችን አንፃር። ስለዚህ እነዛን ገጠመኞች በስነ ጽሁፍ ስራዎቻቸው አንባቢያን ሲያደርሱ ማየት አለባቸው። የዐይነ ሥውራንን ህይወት መዳሰስ አለበት። ያ ካልሆነ ስራዎቻቸው ምሉ አይሆንም። ምክንያቱም እሱም እንደ አንድ የማህበረሰብ ክፍል አይነ ስውሩ መታየት አለበት። ደራሲውም ደግሞ የሚኖረው ከማህበረሰቡ ጋር ነው። እሱ በሚኖርበት አካባቢ የሆነ አይነ ስውር አያጣም፣ የሆነ መስማት የተሳነሰው አያጣም፣ የሆነ የእግር ጉዳት ያለበት ግለሰብ አያጣም። ስለዚህ ያ ደግሞ የራሱ የሆነ ህይወት አለ። ያንን ቢዳስስ ጥሩ ነው። ምክንያቱም ስራውን ሙሉ ያደርገዋል። አዲስ አተያይም ይኖራል ማለት ነው። በአንድ መንገድ ብቻ ስነ ጽሁፍን የአይናማውን አለም ብቻ ከማሳየት ይልቅ ሌሎች የህብረተሰብ ክፍሎች ሴቶች፣ እንዴት ነው የሚኖሩት? ዐይነ ሥውራን እንዴት ነው የሚኖሩት? አካል ጉዳተኞች የመሳሰሉት የህብረተሰብ ክፍሎች እንዴት እንደሚኖሩ በቂ የሆነ ጥናት አድርጎ ስራውን ቢጽፍ ጥሩ ተነባቢ እንደሚሆን እርግጠኛ ነኝ። ስለዚህ ዐይናማው ላይ የተዘጋ ነው የኢትዮጵያ ሊትሬቸር። የኢትዮጵያ ስነ ጽሁፍ አይናማው ላይ ብቻ በርትቶ ከጻፈ አይነ ስውሩ ላይ እንደምን አድርገው ጠልቆ መግባት አለበት። የትኞቹ የትኞቹ ሁኔታዎች ለስነ ጽሁፉ ግብር ወይም ደግሞ ባህሪያት መነሻ ይሆኑታል። አይነ ስውሩ ላይ ትኩረት እንዲያደርግ ምን ምን ነገሮች ሊስቡት ይገባል፣ ምን ምን ነገሮች ሊያይ ይገባል። ደራሲ ማህበረሰብ ውስጥ እንደሚኖር ማለት ነው። ደራሲ መሪ መሆን አለበት። መሪ ከሆነ ደግሞ የተለያየ የህብረተሰብ ክፍሎችን አኗኗር በስነ ጽሁፍ ስራዎች ሊያሳየን የተገባ ነው እና አንዱን ትቶ አንዱን አንጠልጥሎ አያስኬድም። አንዱን ትቶ አንዱን አንጠልጥሎ ከሄደ ስራው ያጎድላል ማለት ነው። አሁን በጣም ብዙ ጊዜ ግራ የሚገባን እንዴት ምን ይሰራላቸዋል የሚል ነገር በእነሱን ዐይነ ስውራኑ ነው። በተለይ የደካማ መግለጫ ካረጉ የደካማ ህብረተሰብ ወር የዝቅተኝነት መግለጫ ካደረጉ እንዴት ሊሆን ይችላል? ምክንያቱም ከአይነ ስውራኑም በስራዎቻቸው በተለያየ መስክ ተምረው ሀገርን የለወጡ በርካታ ግለሰቦች አሉ። ስለዚህ የእነሱን ህይወት ማሳየት አለበት። ያንም ማድረግ ካልቻለ ግን ስራውን ባያሳተ ነው የሚሻለው። ለምሳሌ አሁን የከበደ ሚካኤል የእውቀት ብልሽታ የሚለው ላይ ብልሁ አይነስውር ብለው ያንን የአይነስውሩን ሚና ከጎረቤቱ ጋር እንዴት አድርጎ የገጠመውን ችግር የፈታበትን መንገድ አሳይተዋል። ስለዚህ ይሄ አንድ የአይነ ስውሩን አቅም ለማሳየት ጥረት የተደረገ ነው። ሁለተኛ ደግሞ የሚገጥመንን ችግር እንዴት በብልሃት መፍታት እንዳለብንም የሚያሳይ ስራ ነው። አሁን እንዲህ አይነት ስራዎች ማህበረሰብን በማነጽ ትልቅ ሚና ስላላቸው፣ የስነ ጽሁፍ ስራዎች ከማናቸውም ቀድመው ማህበረሰብን ማስተማር ስላለባቸው ይህንን መፍታት አለበት። የአካል ጉዳተኛውን ሚና የአይነ ስውሩን ሚና በማህበረሰብ ውስጥ ያላቸውን በጎም ሆነ አሉታዊ ሚና በተሳካ መንገድ መግለጽ አለባቸው። አመሰግናለሁ ጌታቸው። ተመልካቾቻችን አይነ ስውራን በስነ ጽሁፍ ውስጥ ምን አይነት ስፍራ አላቸው የሚለውን ነበር የተመለከትነው። መልካም ምሽት።